የሚሰራ እሷን ይረሳ እና እንደዚህ ደግሞ የራስ ወዳድ እንዳልሆነም ታውቃለች። ግን ግራ ተጋባች እና እንደምንም እንደምንም ሆና ወደ ላይ ስትወጣ ወደ ላይ ስትወጣ ስትፈልግ ስትፈልግ አንድ ቁልፍ ስታገኝ እንትን ምንድን ነው ቁም ሳጥኑ ስከፈት ምን አለ እዛ ውስጥ የአባቱ የተደበቀ መረጃዎች እዛ ውስጥ አለ። የአባቱ ገዳይ ያ ጊዜ ለናተን ደውሎ ነበር እና በአስቸኳይ አቶ መስፍኔ ቤት ሂድ ሲባል ያ ጊዜ በቃ ናተን እሱ ገሎት ነበር እና ናተን እንደገደለው አስመሰለው እና እስር ቤት ከተተው ብዙ ነገር አሳቃየው የናተን ስንት ነገር ወሰደው ብዙ ነገር ወስደዋል አንደኛ እፍረተን ወሰደው አባቱን ገደለበት የናታን ቤት ወረሰው ብዙ ነገር በቃ እና ብዙ ነገር አድርጋለ ይሄ ሰው። እኔ እንጃ እንትን ብቻ እስር ቤት ብቻ ይቀጣል ብላችሁ ታስባላችሁ? ብዙ ህይወት አጥፍቷል። እና ግን የፍራታ በጣም ያስደሰተችኝ አሁን ልታመልጥ ነው ባለችበት፣ ራሳን ፈታ ከታገተች ቦታ ልታመልጥ ነው ማለት ነው። ደም እንኳን ደስ አላችሁ። የምር አሁን ደሞ ጸልዩ የምር። እኔ በቃ የፍራታ መቼ ከዛ ቤት እንደምትወጣ ብቻ ነው የጓጓሁት፣ ምክንያቱም ጠበቃ አለ፣ ዘበኛ አለ እየተባለ ነው። ውጪ እንደገና ልጆቹም እየሱ ሰራተኛ ፈልጉ ተብሏል ያህል ፈለጋችሁ ይሄ እናንተ እገላችኋለሁ እያለ ነው። ይፋት ይፋት በጣም ፈርቷል። በአሁኑ ሰዓት በጣም ፈርተዋል። አለቀልን እያለ ነው። ከሉልት ጋራ እየተለቃቀሱ ነው። እና እንደው መጨረሻቸው ምን ይሁን ታጋልጦ ብቻ አንድ ቀን እነሱ ሲያለክሱ ብቻ ማየት ነው፣ የጓጎት ማለት ነው። እየሰሩትን ሁሉ መቼ እንደሚያጨዱ ነው። በቃ ሲያጨዱ ደስ ይላል። ምክንያቱም ኢፉዬ እኮ ንጹህ ሰው ናት። አስረከሰው ስንት ነገር አደረገው፣ ብዙ ነገር አደረገው። ግን ኢፉዬ ምንም ብትሆንም፣ ምንም ብትሆንም ናታን ይወዳታል? ምንም ብትሆን በህይወቷ ብቻ ከኖረች እሷ፣ ገላው ተረከሰ፣ ምንም ሆነ እሱ ይቀበላታል በቃ ይቀበላት ምክንያቱም ይወዳታል። ለሷ ስል እኮ ነው ለሷ ስል ነው ሁይ ሁሉ መስዋዕት የከፈለ ይሄ ሁሉ አይታችኋል። የአሁኑ ፍቅር ቢሆን እንደዚህ አይነት አይደለም። ግን እኔ እንጃ አንድ ነገር ከሆነ ያ ሰው ትቶ ይሄዳል እንጂ እንደዚህ ሁሉ መከራ አይበላ እና ይሄ ኦርጂናል ፍቅር፣ የድሮ ፍቅር ነው። ይሄ ድሮም እንደዛ ነው ለፍቅር ስባል። ብዙ ነገር ይደረጋል፣ ብዙ ነገር ህይወታቸው እራሱ እስከሚያጡ ድረስ ይታግላሉ። ግን የሆኖ አላውቅም፣ ብቻ መልሱ ለእናንተ ስቸዋለሁ እና እንደዛ ነው ውዶቼ። እንኳን ደስ አላቸው እፉዬ፣ ከዛ ከዛ ከመከራ እንደዚህ ደግሞ እኮ እጇን ወደ ኋላ አስሮ እግሯንም አስሮ አፉንም ለጉሙት። አረ ምን አይነት ጭካኔ ነው በእናታችሁ፣ በጣም ጭካኔ ነው ይሄ በጣም ከጭካኔ በዛ በእንትን ነው ልክ ያለፈ ጭካኔ። ርቦኛል እያለች ራሱ ርቦኛል እናት የለህ እናት የለህም ስትለው ጭራሽንም እኔ እንጃ የተጎዳ ይመስላል እንግዲህ አይታወቅም። የናታንና የፉየ ቤተሰብ ጎርቶት ይሁን አላቅም፣ ግን ይሄ ነገር ሁሉ የሚያደርገው የሆነ ነገር አለ ብዬ አስባለሁ። በቀሉን እየወጣ ይመስለኛል። ይሄ ምንድን ነው ይፋት የሚባለው ሰው ግን እናተን የሰራ ነገር ምንም የለም። ቤቱንም መጣ የቤዛ የቤዛ ጥገኛ መሆኑ ጽዮን አሁን እየተወቀሰች ነው። ቤዛ ሁሌ እኔ ጥገኛ ሆናችሁ ከመንገድ አንስቻችሁ የመንገድ መንገድ ላይ ትኖሩ ነበረ። እኔ ባልኖር ምንት ምን ትሆኑ ነበረ፣ ብዙ ነገር እና ጽዮን ደግሞ እኔ ሰው ልጅ ጤና ካለ ራሱን ማኖር ይችላል። እውነት ነው፣ ትክክል ጽዮን ምን ነው ኢትዮጵያ ውስጥ ስንት ሰው ነው የበለጠ ቤት የሌላቸው ነው? በልቶ ግን ደስተኛ ሆኖ ጤና ስላላቸው ብቻ ቀን ቀንስራም ቢሆን ሰርቶ ራሳቸውን ተፍ ተፍ እያሉ ይያሉ ራሳቸውን እያኖሩ ነው። እና ቤዛ ግን ብዙ ነገር አወራች ሲሆን ግን ተናዳለች። አሁን ግን ወስናለች። ከዛ ቤት ለማውጣት ትንሽ ታግጂ ነው። ስራ ግን ቻለው ብያለች ነው። አዎ ይሄም ያስተምራል። ብዙ ሰዎች ብራለን እያሉ ሰው ላይ ብዙ ነገር ያደርጋል። ግን ጊዜ ያልፋል፣ ሁሉም ነገር ያልፋል እና እንደዛ ነው። እኔ ግን ጓጉቻለሁ ከዛ ቤት እፉዬ ወታ እነሱም በፖሊስ አስዛ ይሄንን ለማየት ነው። እኔ በጣም የቋቀውት በቃ ናተን ከዛ ስቃይ ከወጣ ናተን አሁን ዳክሞታል ጭራሹ ነው ብቻ። በአሁኑ ሰዓት ናተንም በጣም ተሰቃይቷል። አሁን በቃ ዳክሞታል፣ ተስፋ ቆርጧል፣ ጭራሽንም መኖርም አስጠልቶታል። በዚህ ቤቱን ተቀማው፣ በዚህ ላይፉዬ ስል ብዙ መሳዊት ከፍሏል። በጣም ደግሞ የጎዳው እናታንም በጣም ብዙ የተጎዳው በፉዬ ስባል ነው እና ለይፍራታ ስል ብዙ ነገር ዋጋ ከፍሏል። ቤዛን አግብቶታል። የማልወዳት የማላፋቅራ ሴት አግብቶታል። እና ፍራታን ለማዳን እንደዚህ አይነት መስዋዕት የሚከፍል ሰው አለ? ግን ለፍቅር ስል እኔ እንጂ አላቅ ካለ ጥሩ፣ ግን ያለ አይመስለኝም። ግን ይሄ የድሮ እየሆነልና ብዙ ነገር እያደረገ ነው። ብዙ ነገር እየለፋ ነው። ጥላቶቹ በዚህም በዚህም በዚህ ተነስቶበታል። ግን ለምንድነው የተቀመጠችው ኤፍራታ? እንኳን እየፈላለገች አይደለም። ምን ሆኖ ነው እዛው? ግን እየተበሳጨች ነው ያ በወረቀት ሆኖ ተስፋ ቆረጠች ይመስላችሁ። ወረቀቱም እኮ የውሸት ነበረ። ወረቀቱም የውሸት እኔ በፈቅጄ ፈቅጄ ነው ከዚህ ቤት የወጣው ሩቅ ሂጅ አለው። ቤዛን ላረብሽ ለራሴ ቃል ገብቻለሁ። አሁን ደግሞ የልጅና ስለልትሆን ስለሆነ ደስተኛ ሆኖ ከናታን ጋር ይኑሩ ብሎ ነው የጻፉት። ይሄ ሲያስመስሉት ነው እና ራሱ ይፋት ነው እንትን ያደረገው ራሱ እና እንደዛ ነው። ብቻ የይፋት ነገር እኔ እንዳየውት ነው። በቃ የደነገጥኩት ያስፈራ ልኩ፣ ፊቱ ራሱ በጣም ነው የሚያስፈራው እና እንዳየውት ነው እኔ በቃ የገዳው ይሄ ነው ያልኩት። ሉሊት ብዬ ነበረ፣ ግን ሉሊት አይደለችም። ሉሊት ትናንሽ ጥቅሞች ነው የምፈልገው። ይሄ ደግሞ በጣም ከብዳ ነው፣ ግብዳ ግብዳ ጥላት ነው ልነሱ ማለት ነው እና ቤተሰብ ሁሉ አጠፋቸዋለሁ እያለ ሊያጠፋ ነው በቃ። ሁሉንም ቤተሰብ አጥፍቷል እኮ ምን ቀረ? ምን ቀረ? አጥፍቷል እኮ በአንድ በአንድ በአንድ በአንድ መከራ ውስጥ፣ ጨለማ ውስጥ፣ ፈተና ውስጥ ካቶታልና መጨረሻው ምን ይሆን? ብቻ ፈጣሪ ከዚህ መከራ ከዚህ ፈተና ኤፍ ይሁን እና ናታንም ከዚህ ወጥቶ ብቻ አንድ ቀን ደስተኛ ሲሆኑ ማየት ነው እኔ የጓጓሁት ሲሆን ራሱ ታሳዝናለች በአሁኑ ሰዓት የማትወዶ ሰው ቤት እንደዚህ ተቀምጣ ማለት ነው። እና የናታንም ምስጢር አውቃለች። አሁን ናታን ተገዶ ነው እንጂ በፍቃድ አይደለም። በፊትም አባቱ አቶ መስፍኔ እንዳስፈረመ ምንድነው በፋይሉ እንዳስገደደው ያቃል። ግን ቢሆንም አልተሳካም። እሱም ወደ ሞት ሄደ፣ ሰርጉም ተበላሽ። አሁን ደግሞ የባሴ ይፋት ህይወታቸውን በጠበጣቸው ማለት ነው እና ብቻ በአሁኑ ሰዓት ግን ጸሎት አድርጉ። በቃ የፉዬ ከዛ ቤት ከዛ የታሰረችበት የታገተችበት ቦይት ወታ ብቻ ወደ ፖሊስ ሄዳ፣ እነሱ ይሄ ወንጀለኞች እሄ የእጃቸውን ብትሰጣቸው ነው ደስ ምለኝ፣ ግን ታደርጓለች ብላለቻ። እዛ እስር ቤት እንትን ቤት እንድነው ሉሊት፣ እዛ ሴቶቹ ጋ ሴቶቹ ስጠብቅ ግዜ ሉሊት ሉሊት ፉዬን በጥፊ ይመታቸው። አንቺ ጨካኝነት የለሽም ከዚህ ያስወጡኝ ምናምን ብላ ይፉ ስታለክስ በጥፌ ነው የመታችሁ እና እኔን አድርገኝ ከዚህ እንዳልወጣ ብቻ ጸልይ። ከዚህ ከወጣው ግን ደም ነው ማስተፋሽ ብላለች እና ይፍራታት ታደርጓለች አሁን። ከዛ ብቻ ትወጣ ገንም እንደዛ ገንም ይሄን ካወቀ አንድ ላይ ሆኖ ሶስት ሆነው አንድ ላይ ሆኖ እነኝን ሰዎች ዋጋቸውን ያስከፍላሉ። በቀ ያገኙ እና እንደዛ ነው። ወዶች ግን ክፍለ ሶስት ቢያሳዝንም መጨረሻ ላይ አስደስቶኛል። እኔ ፍራተ በጣም ማስተስተት እንደዚህ ሮጥ ሮጥ ብላ እንደገና ደግሞ ተደብቃ ወይ እሷ ግን ተደብቃ ነው ይሄን ሰው ያየችው፣ ማንነቱን አውቃለች፣ ይፋት እንደሆነ አይቷለች። እንደዚህ በመጋረጃ ነው ያየችውና እንደዛ ነው። ቤተሰቦቼ ዛሬ እንግዲህ በክፍለ 34 እንደምታመልጥ እኛም ደግሞ ደስ እንደነነ እንደምል ተስፋ አለኝ ብዙ ሰዎች ጓጉቷል እኮ ክፍል 34 ይለቀቅ ይለቀቅ እያሉ ነው ምክንያቱ ያስጓጓል ኢፍራታ ወጣለች አመልጣለች ተያዘች በቃ ይሄ ነው አሁንማ ከተያዘች በእውነት ይገሉታል። ስለዚህ ታመልጣለች ብዬ ተስፋ አደርጋለሁ ኢፍራታ የሆነ ነገር ከሆነች ናታን የሆነ ነገር ከሆነ በጣም ያሳዝናል ያስጣላል እና እንደዛ ነው ጽዮን አሁን እናተንም በጣም ማበረታታት አለባት። ምክንያቱም እሱ ተስፋ ቆርጧል። አይታችኋል። ትናንትና ተረት ሁሉ ተረተችለት። በጣም ደስ ይላል እገኔ ተረተችለት። ተረት ለናተን ስትነግረው ተረት ንገሪኝ እስኪ ተረት እገኔ ነገረችሽኝ ካለሽ ንገሪኝ ብሎ ነገረችው ማለት ነው። ግን ተረቱ ደስ አለኝ እኔ ራሴ ተስፋ አለው ተረቱ። አ ምንም ሰው ቢወድቅ የጨለማው አልፎ ቤታቸውን ቢያጡም ምንም ቢያጡም ጠላት ቢበዛ ፈተና ቢበዛ መከራ ቢበዛ አንድ ቀን ያልፍልናል፣ አንድ ቀን እናመልጣለን እያለችው እያበረታታችው ነው እና በተረቱ ነው የነገረችው። ግን እሱም በዛ እንቅልፍዙ ተኛ ማለት ነው። በጣም ደክሞታል። አይተኛም፣ ለሊት ሙሉ አይተኛ፣ እየተንከራተተ ነው የሚያድረው። ቤዛን በዛው እየጨቀጨቀች ነው። ምክንያቱም ፍቅር እየሰጣት አይደለም። አይባይ ፈቅራትም ተገዶ ነው። ቤዛን በመሃል እኮ ራሱ ነው የጎዳችው፣ እና እንደዛ የውሸት መጨረሻ ውድቀት ነው። ውዶቼ አይታችኋል አይደለም? ቤዛ ላይ ማማር እንችላለን። ብዙ ነገር ዋሸች፣ ብዙ ነገር ሸፈነችው በውሸት ብዙ ነገር ለማድረግ ጣረችው፣ ናታን ለማግኘት የሰውን እርግዝና ያንተ እና ብዙ ነገር ነው ያደረገችው ማለት ነው። ይፋት ፍቅረኛው እንዳላት ሌላ አንድ ከአንተ በፊት እኔ ወንዴ አላየሁትም ብለ ዋሸችው። ብዙ ነገር አደረገችው ማለት ነው። የውሸት መንገድ ምንም ቢሆን ምንም ቢሆን ደስተኛ አያደርግም። በቃ እዚህ ድራማ ላይ ይሄን እንማራለን። ሰው ልጅ በውሸት ለዛሬ ብደሰል ነገ ሀዘን ነው ያ ነገር ሰው መጨረሻው ይታወቃል። እና መጨረሻው አያምርም እና ቤዛ በራሷ እጅ ነው ያገኘችው። ኤፉዬን አስለቀሰችው፣ ብዙ ነገር አደረገችው እና እሷን በራሷ ነው በራሷ ነው ያገኘችው። ይህ ሁሉ አሁን ጭራሹንም እኮ አሁን ናታንም አጣች፣ ያይፋትም መቼም ለልጁ አባት አይሆንም እና ብቻውን ነው እንግዲህ መኖር ያለባት። ከነ መጀመሪያኑ ትክክለኛ መንገድ ብትሄድ ፈጣሪ የእሷን የሆነ ነገር ይሰጣት ነበር። እሷ ግን በውሸት በተንኮል በሀብት በብዙ ነገር ራሷን ከፍ ከፍ ስታደርግ እዚ ላይ ወደቀች። ሴት ልጅ ደግሞ ስትወድቅ መከራ ነው የምታየው የምር፣ ያብር ራሱ አያነሳትም። እና ራሷን በቃ ማሳመን እና ከልጇ ጋራ እሷ ወዶ ፈቅዶ የሚያገባት እኮ ሞልቷል። ግን እሷ በቃ እኔ ያልኩት አይሆንም እያለች ነው። እና እግዚአብሔር ካልፈቀደ አይሆንም። እና ደግሞ የውሸት መንገድ መጨረሻው አያምርም። ለፉየ እኮ ገን ብላለች። አንቺ የዋይነትሽ ንጹነትሽ ያዋጣሽ ምንድነው ያድንሻል ብላታለች። እና አንዳንድ ጊዜ ንጹ ልብ እኮ ታሸንፋለች። የምር ለጊዜ ውሸት እውነት የምትበልጥ ምትመስልም ውሸት ግን አትበልጥ መጨረሻው እውነት ያለ ሰው ያልፋል፣ ያኛው ደግሞ ይወድቃል። አይታችኋል ኤፍራታ ብዙ ጊዜ አልቅሳለች። ባሷ ጥፋት ያለውን ራሱ እቅርታ ትላለች እና እንደዛ ነው። ናተንም እንደዛ ያላጠፋ ነገር ይቅርታ ይላል። ሁለቱም ሩሩ ናቸው እና እግዚአብሔር ደግሞ ያድናቸዋል። የምር አሁን ይሄ ድራማም ቢሆን ግን ያሳዝናል። እኔ በጣም ነው በቃ ጭንቅ እያለኝ እሷ እንደዚህ ስትሆን፣ ብዙ ጊዜ ኤፍራታ ስትጨነቅ፣ እኔ ማብሯ እየተጨነቅኩ ነው። ይገርመኛል። እኮ እኔ በጣም ነው የምታሳዝነኝ። ናታንም እንደዛ ያሳዝናል። አሁን ደግሞ ጽዮንም እንደዛ ታሳዝናለች ታሳዝናለች። ድሮ ተሳስታ ነበረ፣ አሁን ግን ወደ ራሷ ተመልሳለች እና ክፍል 34 ደግሞ እስከሚለቀቅልን በተስፋ እንጠብቃለን። ኤፍራታ ከዛ እንደምትወጣ በተስፋ እንጠብቃለን። ደህና አሁኑ አመሰግናለሁ። ላይክ አድርጉ።